የሰማይ ምጥቀት ምጥቀት የምድር ስፋት ስፋት የባህር ጥልቀት ጥበብንም ማን መርምሮ አገኛቸው እርሱ እግዚአብሔር አያት ሰራት ሰፈራትም ጥበብ ጥበብ እናቴ ቤተክርስቲያን ድህነቴ የህይወት ቤት መሰረቴ እንደ እንቁ የሚያበሩ ከዋክብት ልጆችሽ ምስክር ሆነው ዘመን አሻገሩሽ ዛሬ በእኛ ልብ ውስጥ ጸንተሽ ትኖር ያለሽ የአብራክሽ ክፋዮች ቢቆጠር ዘራቸው ገድል ትሩፋት በኛ ዘንድ የታወቁ ናቸው። ነገሥታት ነበሩ ጠፈር የታጠቁ በጥበብ የላቁ ሚስጥር ያራቀቁ ወልድ ዋህድ ብለው ሃይማኖት ያጸኑ ሰውን ሰው ያረጉ ሀገርን ያቀኑ በአጥንታቸው ድንበር ቅጥሩን የቀጠሩ ባቸው ደርሳን ታሪክ የተከሩ ገዳም የገደሙ ደብር የደበሩ መስቀል የተከሉ አለት የወቀሩ የሰማይን ስርዓት በምድር የሰሩ ፊደል በገበታ ቆጥረው የቀመሩ እኒያን ብርቱ ልጆችን እንድንቁ የሚያበሩ የአምላክ ሰው መሆን የልደቱ ሚስጥር የክርስቶስ ፍቅር የመስቀሉን ነገር ውለታውን ሰፍሮ ለመክፈል ብድሩን ቢታጉ ቢታጉ ቢያስሱት ገጸ በረከቱ ስጦታው አንድ ያዚም ቢቀኙት የምድር ንጽፍ ቢበሉት በጋቱ ቀጅ ቢበሉት ቢበሉት ቢጠጡት ቢጠጡት ልባቸው ባይረካ ሊቃጠል በፍቅር ከአርያም ደርሰው ከመላእክት ሀገር ሊቀ ቅዱስ ያሬድ ሰማያዊ ድምፀ መልክአ ማህሌታዊ ዋይ ዜማ ዘሰማ እጉም እም ሰማይ እያለ ሃሌሉያ ብሎ መላእክት መሰለ ባኮስ ጃን ጀርባ ቀዳማዊ ሐዋርያ ጽፏል ሕንደኬ ንግሥት ኢትዮጵያ ነገስታት አብርሃ ወአጽብሃ ገብረ ማርያም ላሊበላ ናአኩቶ ለአብ ይምርሃ የጻድቅ ከተማ የጠበባት ማዕድ አቡነ ኢየሱስ ሞዓ ገብረ ነጎድጓድ የወንጌል ገበሬ አርበኛ ተጋዳይ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የሃይማኖት ተክል ካህና ተሰማይ የእውቀት ብርሃን የምስራቅ በር መውጫ አንድ ሃይማኖት አባጊ ወልቅ ዜጋ ስጫ የጸሎት ትሩፋቱን መጠለያ አንባ አባ ሳሙኤል ቅዱስ ቅዱስ ቅዱስ ብሎ እንደ መላእክቱ ምስጋናን ወደደ። ጸጉር የለበሰ ወተት የማይቀምስ ሕፃን ተወለደ። የሰው ልጆች አምባ ተጋዳይ አርበኛ በበረሃ ኖሮ አንበሳና ነብሩን አድርጎ ጓደኛ። ገዳምን ገደመ ልጆቹን አጸና። ገብረ መንፈስ ቅዱስ ኢትዮጵያን ባረከዝ ቋላና ቀና የሰው ልጅ እንዳይወድቅ በኃጢአት ጎዳና ዳቢሎስ እንዲማር አምላኳን ተማጽና ሲኦልን ያንኳኳ እንኳን ጭር ቃዋሪያ ቅዱስ ክርስቶስ ሰምራኮ ከብዛ ከምዛ ቅሌሲያ ጥበብ እናቴ ጥበብ እናቴ ቤተ ክርስቲያን ድህነቴ የህይወት ቤት መሰረቴ እንደ እንቁ የሚያበሩ ከዋክብት ልጆችሽ ምስክር ሆነው ዘመን አሻገሩሽ ዛሬም በእኛ ልብ ውስጥ ጸንተሽ ትኖር ያለሽ ዛሬም በእኛ ልብ ውስጥ ጸንተሽ ትኖር ያለሽ ናጥንቱ ሐዋርያት መስቀሉን ሲያከብሩ በእርሱ ትምክትነት ላምላክ ሲዘምሩ ደመናውን ጠቅሰው ዓለምን ሲዞሩ ከልብ በመነጨ ፍቅር ሲያስተምሩ ወንጌል ሲያዳርሱ ስርዓት ሲሰሩ ነገረ መስቀሉን እራሱን ሲኖሩ ነገረ መስቀሉን እራሱን ሲኖሩ እርሱን ተሸክመው የሃይማኖት ግብሩን የፍቅር የአንድነት የሰላም መንበሩን የክርስቶስ ደሙ የፈሰሰበትን የጥሉ ግርግዳ የፈረሰበትን የዘላለም ሕይወት የወረስንበትን ሁሌም ሲዘክሩ። ነገረ መስቀሉን ድንቅ ታምራቱን ቤዛና ኃይላችን የመዳን ምልክት የሃይማኖት አርማ በእርሱ ሲጸኑ በእርሱ ሲጽናኑ ደዌ ሲፈውሱ አጋንንት ሲያበኑ ተአምራት ሲያደርጉ ከጠላት ሲዋጉ ለሰማዕትነት ለክብር ሲተጉም ይህን ያየ ጠላት ባይሁድ ላይ አድሮ! የክፋትን ሐሳብ ጠምዝዞ አሲሮ አብዝቶ ደምሮ ተንትኖ ዘርዝሮ በቅናት አንስቶ ምድር አስቆፍሮ የጌታ መስቀሉን ከጥልቅ አስቀብሮ በርነት መንበር ላይ ቆሻሻ አስከምሮ ሰው ግራ ሲጋባ ዘመናት ተቆጥሮ በፍቃድ እግዚአብሔር እሌኒ ያስገኘቹ ቆሻሻው እንዳ ቆንፍር አስወጣችሁ።